ቬሎዋን መርጣ እኮ ጨርሳለች ቆይ እንዴት ነው ምነግራት ሐኪሞች በተገኘበት የጣፊያ ካንሰር ልትሞት ነው የስድስት ወር ዕድሜ ነው የቀርቡኝ ብለውኛል እንዴት ይባላል ጥር ላይ ልንጋባ እኔ የምኖረው እስከ ዳር መጨረሻ ብቻ ነው ብዬ እንዴት ነው ደስታዋን ምነጥቃት ምንስ ይባላል ቆይ ቀድማኝ ሞት ግን ደግሞ በቃ ዛሬ መንገር ግዴታ። ይሄ እሷ ደግሞ ለምንም አትመችም። በቃ ልነግራት፣ ዳርዳር ስራ አቋረጠች። እብድ ኮና መክሰስ ልንበላ የነበረበት ሬስቶራንት በዝናብ ምክንያት በሰው ጥቅጥቅ ሲል ሂሳብ ከፍላ ቆይ ማሳይ ነገር አለና ና እንውጣ ብላ አንገብግባ ይዛ ይወጣ ይዋት እንግዲህ ግፏል። ከቦሌ ሸዋዳቦ ሜክሲኮ ድረስ ዶብ በረዶ እየዘነበበች ጆሮአችን ላይ አንድ ኤርፎን ለሁለት ሰክተን የዘባንድ ፕሬቲን ተወዳጁ ኢፋይዴድ ያንግ እኩል እየሞዘቀ ሲሻት ከመንገዱ ዳር ላይ ሸራ ወጥሮ የተጠበሱ በቆሎ ከሚሸጡት አንዲት እናት በቆሎ ገዝታ እያስጠጋች ሲመሻሽ ሜክሲኮ ደስ ቆይ ቆይ፣ ለምን እንዲሁ እንዳለን ከእነ ዝናብ ጠፈጠፋችን፣ ብርዱ እያንዘፈዘፈን፣ ፎቶ ለምን አንነሳ አለች። በግርም ታየኋል። እብድ እኮ ነሽ ታውቂ ያለሻ? አልኳት፣ መገረሜን ሳልደብቃት እንደ ጻም ምላሷ ነው ወጣችው። ቆይ ስማማ ይቺን ቅፅበት መዋደዳችንን፣ ፍቅርን ራሱ፣ እብደታችንን፣ መክነፋችንን ሳትጨምር ሳትቀንስ በማስረጃ ቅፅበቱ ለታሪክ ማስቀመጥ አትፈልግም? ለልጆቼ አባታችሁ ምን ያህል ጅል እንደነበሩ ብዬ ማሳያቸው ብዙ ፎቶዎች እንዲኖረ ይንፈልጋለሁ ደግሞ የስቱዲዮና የመስክ ፎቶ ቀኑ ደርሷል፣ ከአሁኑ ይመደው አለች። እናም እጄን እየጎተተች ፎቶ ቤት ይዛኝ ገባች። እንደ በሰበስን እንደ ራስን ከነ ጠፈጠፋችን ካሜራው ብልጭ ብልጭ አለ። ፎቶ አልወድም ግን ይህን ፎቶ ያቺ ቅፅበት ዘላለም ትመስል ነበር። ዝናቡ ሊያባራ ስላልቻለ ቡናና ሸንጻ ይዘውትር ትርቤታችን ብሉስ ካፌ ገብተን ተቀመጠ እነግራታለሁ ያልኩበት ሰዓት ደርሳለች። ለምን በተስፋ ትጠብቀኝ? ሕይወቷን ትኑረው እንጂ ለምን ጊዜዋን ታቃጥለው? ቆይ እኔስ ከድንጋጤ ተላቅቄ እውነታውን በጸጋ ተቀብየዋለሁ? አሁን ሐዘኔም ስጋቴም ለሷ ሆኗል። ስንት ቀናት ተቈጠሩ እነግራታለሁ እያልኩ አትቋቋመውም። ግን በቃ መንገር ስላለብኝ እነግራታለሁ ማንዛዛት፣ ማዋዛት አያስፈልግ። በቃ እንቅጩን ነገርኳት። ምንም ቃል አልተናገረችው፣ ፊቷ ግን በንቧ ርሶ ነበር። ዝም አልኳት፣ ምክንያቱም ላባብላት አቅሙም አልነበረኝም። እንደ ምንም ማልቀሷን ስታቆም ራይድ ጠርቼ ወደ ቤቷ ሸኘኋት። ልክ ወደ መኪናው ገብታ በሩን ከዘጋች በኋላ ተመልሳ ወርዳ አንገት ስር ገብታ ተጠመጠመችብኝ። ምን ያህል ደቂቃ በቅፌ እንደ ቆየች አላውቅም። ባለ ራይዱ ክራስ አድርጎ እስክንለያይ ድረስ ባይኔ ያለችበት መኪና እስኪ ሰወር ሸኘዋል። ያቺ ቅስፈት ዘላለም ትመስል ነበር። ለካስ ዳግመኛ ላነት ያይ ነበር ስንብታችን። እቤት የገባውና ልተኛ ስል ደወልኩላት። ታናሽቷ ነበር ስልኩን ያነሳችው። ዙፋን የነበረችበት መኪና ተጋጭቶ ላንድ ማርክ ሆስፒታል ነን አለች። በሐዘን በተሰበረ ድምፅ የምገባበት ጠፋኝ። በውር ድንብርቶ አክቤ በኮንትራት ታክሲ ወደ ላንድ ማርክ ከነፍኩ። ሆስፒታሉ በር ላይ ስደርስ የዙፋን እናት መሬቱ ላይ እየተንከባለሉ ሲያለቅሱ ደረሱ። ሕይወት ቁማሯ ከባድ ነው፣ በጣም ። ሁለት ዓመት እንደ ዘበት አለፈ። ከስድስት ወር በኋላ ትሞታለች አሉ ግን ይኸው ዛሬም ማን የቱ ጋር ያሰብኩት እንዳላሰብኩ ይሁን እንዴት? እሷ በዚህ ቅስፈት አጠዋል ይሁናል የተባለው የኔ ግብዓተ ሞት ቀርቶ በምን ቀን የሞት መልአክ ፍቅር ይነጠቀ የኔ ሲጠበቅ የእሷ መርዶ እንዴት ሰሙ አይወት ሁሉ ነገሯ በቃ ተገላቢጦሽ። ያኔ በዝናብ ብስብስ ብለን ብርዱ እያንገበገበን የተነሳነውን ፎቶ እያየው ከሸዋ ዳቦ እስከ ሜክሲኮ ዶፍ እየዘነበብን ስናዳመጠው የነበረ ሙዚቃ እሱን እየሰማው በትዝታ መንጎድ እሱን በቄ ዘውትር ሥራዬ ነው ትላንት ብቻ አይደለም ነገንም በትዝታ ግን ግን ያቺ ቅጽበት ዘላለም ትመስል ነበር